ሲነሳ ቼ አመሰግን ይሻለ ወላሂ የሚገርምሽ ማለት ነው ስንት ኪሎ እንደነበር እንደነበርክ ታያገልሽ ዘጠና አራት ኪሎ ነበር ነበርኩኝ፣ ግን አሁን አልሀምድላ ከመሆኑን እየተጠቀም ኮንጮት የሙሉ ነገር የማልቆልኛል መጀመሪያ ዘጠና አራት ኪሎ አሁን ወላ የሚገርምሽ ሰባ ሶስት ኪሎ ነኝ

ሰላምቱ ወበረከቱ ደና ተከበራችሁ፣ የዜግ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይስ ሰላም ናችሁ ወይ አላችሁ ወይ? አልሐምዱላ። ያው ቲክቶክ ላይ ዘህራ ብዬ ዋለው ዩቱብ ላይ ደግሞ ኡሙ አይምን ስላልኩት ለዛ ነው። የጀማአት ሁሉ ኸይር እንዴት ናችሁ ልኝ፣ ደህና ናችሁ ልኝ ወይ እንዴት አደራችሁ ልኝ፣ እንዴት ሀራማችሁ ልኝ። እንዴት ሳምንቱ አለፈ፣ እንዴት ቀን አለፈ፣ እንዴት በቃ። የኔ ትላንት ነው ያለቀቁት ቪዲዮ ላይ በቃ ሳምንት ነው የቆየሁባቸው። ትናፍቁኛላችሁ፣ ለምንድነው አላውቅም። በቃ በጣም ትናፍቁኛላችሁ። ግን ለምንድነው የምትናፍቁት? ለምን ትነፍቁኛላችሁ ምናምን ስላደረጋችሁልኝ ነው በቃኔ እኛ በጣም ተናፍቁኛላችሁ በነገራችን ላይ ማለት ነው እና መግባችሁ ላይ ያዳመጣችኋት እህታችን አሙ አቡበከር ትባላለች ያው ቲክቶክ ላይ መቼም አትጠፋም አንደኛ ሁለተኛ ነገር ደግሞ ላይቭ ላይም ትገኛለች እዛ ላይ ምስጋናዋ በውስጥ መስመርም አቅርባለች ያው ትንሽ ፖርጫ ስላስቸገራት ነው አሁን ከዘጠና አራት ኪሎ ወደ 73 ኪሎ የቀየረባት ምክንያት ላነግራቸው አለው። በነገራችን ላይ አብዛኞቻችሁ እህቶቼ ለምን ጥያቄ አትመልሽም? ለምንድነው? እሺ ቢያንስ አንድ ቪዲዮ የጥያቄ መልስ አርጊልን ምናምን ላላችሁ ሁላችሁ መልስ ልስጣችሁ። አንደኛ ጥያቄ አንደኛ ጥያቄ የብዙዎቻችሁ ጥያቄ ከሙን ጡት ይቀንሳል ወይ? አዎ። በጣም ይቀንሳል። ተከታታይ ከተጠቀማችሁት፣ ጠዋት ማታ ከተጠቀማችሁት የማይቀንስ ነገር የለም። እንደውም እንደ ከሙን በፍጥነት የሚያስቀንስ ነገርም የለም። ጠይቅ ግን ቀጭን ለሆናችሁ ጦት ብቻ ላለባችሁ አይመከርም፣ ለመሰላችሁ በጣም ስለሚያዞር ማለት ነው። ጡት ብቻ ለጡት ብቻ ስሪልን ባላችሁ መሰረት ከፈለጋችሁ ሌላም ቪዲዮ ለመስራት ዝግጁ ነኝ። ነገር ግን ተሰርቶ የተለቀቀው ቪዲዮ አለላችሁ። አንድ ልጅ ጡት የላትም ነገር ግን ሰውነት እጅግ በጣም ግዙፍ ነው። የዚህ ጥያቄ መልስ ልስጣችሁ። ከሙኑ ተጠቀሙት። ጡታችሁ ግን አይነቀውም። ለምን ትወጣላችሁ? ያ ጡቱ ትንሽ ስለሆነ ቀድሞ የሚነካው እታች ወደ ወገቧ ከወገቧ በታች ላለው ሰውነቷ እጅግ በጣም አሪፍ ነው። ትቀንሽ ያለሽ ተጠቃሚ ሰውነቷ እጅግ በጣም ግዙፍ ነው፣ ነገር ግን እንደ ወንድ ጡት የላትም። ይሄ ነው የሚያናድደው። ወደ ሶስተኛ ጥያቄ ደሄደላችሁ። ሶስተኛ ጥያቄ አብዛኞቻት የተጨናነቃችሁበት፣ አብዛኞቻችሁ ቤታችሁ ያለ ቤታችሁ ጠላት እንደሆነ እንደ በቀ እንደ ጠላት እንደምታዩት ነው። ቦርጭ እና የጎን ቦርጭ የጎን ቦርጭ እጅግ በጣም ያስጠላል። በነገራችን ላይ ልብስ ለብሳቸው እራሱ ብትወጡ የማያምርባቸው በነገራችን ላይ ውፍረት የማያምር የሰው ልጅ በቃ ሰቀቀን ውስጥ የሚያስገባ ካለ እድሜ ማስረጀት፣ በቃ ብዙ ብዙ ነገሮች አሉ። ጥያቄው ልመልስላችሁ። ቦርጭ እጅግ በጣም ጥሩ ነገር አለ። አንደኛ ነገር የምትጠቀሙት ነገር ኔስካፌ ዝንጅብል ሲሆን፣ ሁለተኛ ነገር የምትጠቀሙት የሀገራችን ቡና ወይም የኢትዮጵያ ቡና ከሎሚ ጋር ተብትካችሁ መጠጣት በባዶ ሆዳችሁ እጅግ በጣም ለውጥ ታያላችሁ። እሱ ለውርጭ ከሆነ ነው። በመዳያን ቤት የምትኖሩ እህቶቼ እኔ አልመክራችሁም ለእናንተ፣ ምክንያቱም እጅግ በጣም ከባድ ስለሆነ ማለት ነው። ያዞራችኋል፣ ይጥላችኋል። ደማነስ ካለባችሁ አይመከርም። ሶስተኛ ነገር የጠየቃችን ጥያቄ አብዛኞቻችሁ በቃ ከመቶ መቶ ፐርሰንት የምለው እርጉዝ የሆነች ሴት እና የምታጠባ ሴት እና አራስ የሆነች ሴት ይፈቀዳል ወይ ላላችሁ፣ የሁላችሁ መልስ አንድ ላይ አጠቃልዬ ልመልስላችሁ። አይቻልም። ለእነዚህ ሶስት ነገር የጠቀስኳቸው ነገሮች ከሙንም ሆነ ቀረፋም ሆነ የተለያዩ የሰውነት መቀነሻ አይቻልም። ልጃችሁ አንድ አመት ከሁለት ወር ምናምን አጥሙ። በቃ ልጃችሁ እስከምትፈልጉት ድረስ አጥሙ እስከምትፈልጉ ድረስ አጥቡና ለዛ ነው የመቀነሱን እንትን ውህድ ትጠቀማላችሁ። እሺ፣ እጅግ በጣም ደግሞ አብዛኛ ሰዓት በወለድ ከወለድኩ ሶስት ወሬ ነው ግን በጣም ወፍራም ነኝ፣ በጣም ወፈርኩኝ፣ በጣም እንደዚ ያልኩ ለምትሉኝ እህቶች እንደዚህ አድርጉ። የቤታችሁ ላይ ተቀመጠ ውሃ አለ አይደለም? ውሃ ጠዋት ጠዋት በባዶ ሆዳችሁ ከሎሚ ጋር አድርጋችሁ ጠዋት ጠዋት ጠጡ። በጣም እጅግ ይቀንሳል። ሰውነትም ደግሞ የማሳሳት ወይም ይሄ የውስጣችን ያለው ጮማ ማለት ነው። የማሳሳት ባህሪ ወይም እንደ ዘይት የማቅለጥ ባህሪ ይኖረዋል። እና በነገራችን ላይ ጡት የምታጠቡ ሴቶች እንዴት እንደወፈራችሁ ባላቅም፣ ግን ጡት የሚጠባ ልጅ እናት አይወፍርም። በተለይ ሴት ሴት ላላቸው እናቶች ሴት የምትጠባቸው እናቶች እንዴት እንደምትወፍርም ባላቅም፣ ግን በጣም አብዛኛዎቻችሁ በቃ አራስ ከሆናችሁ ቦርጫችሁ ይወጣባችሁ ነው። በነገራችን የስግል ጠጣ ወይኔ እኔ ብስሚላ ስለ ቀዛቀዛ ብዙ ጠጣውልን እና አብዛኛችሁ ጥያቄ ይሄ ነበረ። እሺ ሌላኛው ጥያቄ የምትጠይቁኝ አብዛኞቻችሁ የጉበት በሽታ፣ ኩላሊት በሽታ፣ የኩላሊት ጠጠር ያመጣል ምናምን ለምትሉ ላ አያመጣ አሁን ምሳሌ እኔ ሄልጨረሽ ሄልጠጣ ኳል ቀስ አድርጌ ነው፣ በአንድ ጊዜ አልጨረሰውም መቼም። ይሄ ውሃው ነው። አያችሁ፣ ይሄ ውሃው ነው። ምን ነገር አያደርጋችሁ። ይሄ ውሃው እንዴት እንዴት ኩላሊት ወይም የኩላሊት ጠጠር ወይም የጉበት ምናምን በሽታ ሊያመጣ ብላችሁ እንዳስባችሁ ባላቅም፣ ነገር ግን ከሙን ለጨጓራ አሪፍ ነው፣ ለልብ ድግመት አሪፍ ነው። ደንግፊት ያለበት ሰው፣ ደንብዛት ያለበት ሰው በጣም አሪፍ ነው፣ ነገራችን ላይ ማለት ነው። እኔ ሱስ ሆኖብኛል፣ በነገራችን ላይ ለምንድን ሆነ አላላቅም፣ በጣም ሱስ ሆኖብኛል። መተው አልቻልኩኝም፣ ይሄ ጠዋት ጠዋቱ መተው አልቻልኩኝም። ምንም ትቼው ነበር፣ አትሆንም። በእሱ ፋንታ ሻይ አክበር እየተጠቀምኩ ነበረ። ነገር ግን ከሙኑ በቃ እንደ ሱስ አድርጌ ይዤዋለሁ ማለት ነው። ልጨርሰው ላሳያችሁ። አያችሁት፣ ውስጥ ተቀመጠው፣ ውስጥ ተቀመጠው ነገር አይጠጣም ገባችሁ አይደለ? ስለዛ ኮብ ትልቅ መሆን አለበት። ላላችሁ እንደዚህ አይነት ኮብ ካላችሁ፣ እንደዚህ አይነት ከፍ የሚያደርግ ኮብ ካላችሁ፣ ከፍ ያለ ኮብ ማድረግ ትችላላችሁ። ምንም አይነት በሽታ አያመጣም በነገራችን ላይ። በሽታ በሽታ በሽታ የምትሉኝ በሽታ ምንም ነገር አያመጣም በነገራችን ላይ። ያያችሁት ወይ? እኔ ይሄ ሎሚ እኮ የጠዋትን ማተም ካልመጠትኩኝ ወላሂ እንቅልፍ ራሱ የሚወስደኝ የሚወስደኝ አይመስለኝም። እኔ ወላ ይሄ ነገር እስኪ እረ ተባበሩ ባካችሁ ባካችሁ፣ እኔ ከምሬ እኮ ነው። ወላ እኔ ይሄ ሎሚ ካልወሰድኩት እንቅልፍም አይወስደኝም። በቃ ምሳም ስበላ ይሄ ሎሚ ነው ማድረግበት፣ ቁርም ስበላ ይሄ ሎሚ ነው ማድረግበት። የተለያየ ነገር በቃ ምግቤ ላይ ሎሚ ሳላደርግ ተጠቅሜ አላውቅም። እና በጣም ነው ሊጎዳኝም ይችላል። እንግዲህ ምንም ማድረግ አይቻልም። እንደዚህ ሎሚ የምትወዱ ልጆች አላችሁ ግን እንደኔ እና ወዶቼ ይህን ቪዲዮ ከወደዳችሁት ላይክ እና ሼር አትርሱ። ጥያቄያቻችሁ እንደመለስ እንደመለስኩላችሁ ተስፋ አድርጋለሁኝ። በጣም ነው የምወዳችሁ በጣም ነው የማፈቅራችሁ። እኔ ቃላት የለኝም ለእናንተ በነገራችን ላይ እኔ እንጃ ለእናንተ ምን ብዬ መግለጽ እንዳለብኝ ባለ አቅም በአጠቃላይ አላህ ይጠብቅልኝ፣ ስራውም አላህ ያገዛችሁ፣ ያሰባችሁትንም ያቀዳችሁትንም የአለማችሁትንም አላህ ስብሃነ ወተዓላ ሙሉ አድርጎላችሁ ልነት ለሀገራችሁ አላህ ያብቃችሁ ባይ ነኝ። በጣም ነው የምወዳችሁ እና የማከብራችሁ። ጥያቄዎቻችሁ እንደመለሱት ተስፋ አደርጋለሁኝ። እንዳው ነገ በሌላ ቪዲዮ እስከምንገናኝ ድረስ ይህ አማሌላ ይህንን ቪዲዮ ላይክ እና ሸር በማድረግ ተባበሩኝ ባካችሁ። ምክንያቱም ኸይር ኸይር ነገር ወይም ጥሩ ነገር የሰራውት እኔ ነኝ ስላችሁ እኔ ሳይሆን የኔ በቃ መጥፎ ነገር እየሰራውበት አይደለም። ለእናንተም ጠቃሚ ለእኔም ጠቃሚ የሆነ ነገር ስለሆነ ሼር እና ላይክ አደርሶ ወዳቸዋለሁ።